ብዙ ሰው እየመጣ ነው ገና፣ ለዛ ነው እሺ። ለውድ ወይንም ለቅዳሜ ሰርጉን ያደረግ ነው ማለት ነው። አንዳንድ እንግዶቻችን ከተለያየ ሀገር ስለሚመጡ ከአሜሪካ፣ የሚመጣለ እንዲሁም ከቡት ሀገራም ደግሞ ያልደረሱ ጓደኞቻችን አሉና፣ ለዛ ነው እሺ። ምንድን ነው? የሰው ቤት ነው እንዴ? እንገባ ነው። ውጣ ይለኛል። ሰላም ሰላም። ኪፋለክ ሀቢቢ፣ ሀቢብቲ ባይ ዘወይ እዚህ ሀገር መጥተን ማለት ነው ፋሚሊዎቹ ያለመድነው ቋንቋ የለም። አረብኛ፣ አማርኛ፣ ቻይኛ፣ እንግሊዘኛ፣ ህንድኛ ሌላ እግዚአብሔር ይመስገን ሁሉም ቋንቋ አቺ ከፈለጋችሁ ማለት ነው ላስገባው እና እሺ። ለማንኛውም ጋይስ ሰርጋችንን በአሳዛኝ ሁኔታ ተሰርዟል። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ፋሚሊዎቻችን፣ እንግዲህ እስካሁን እራት አልበላንም። ሶስት ከአርባ ሆኗል እዚህ ሰዓቱ ተገላግጦሽ ነው። እዚህ ደግሞ አራት ሰዓት ከአርባ ሆኗል ማለት ነው። እንዴት ነው ለውጥ አለ? ተረጉተናል። አብረሀም ተረጉት አንተን ለራቁ እንትን ፋሚሊ እዚህ እንትን ሰርጉ ላይ የምትገኙ ሰዎች አንዳንድ ቁጥር ጻፉ። እሺ፣ አንድ አንድ የሚጽፉ የምትመጡ ናችሁ። የመራችሁን ትመጣላችሁ እንዴ? ለዚህ ሁሉ ሰው እንትን አላዘጋጀን፣ ምግብ ግን ለሁላችሁም ይበቃል። ኑ እስቲ አንዳንድ ጻፉ። ሰርግ ልትበልልል ነበር። ሰርግ የተጠራችሁ አንድ ቁጥር፣ ማትመጡ ደግሞ ሁለት ቁጥር ላይቭ ቀጥታ ስርጭት አስተላልፍላችኋለሁ የማትመጡ ሰዎች ማለት ነው። እዛ መሆናችሁ ባትበሉም እንደበላችሁ ቁጠሩትና ገብቷችኋላ። ማትመጡ ሰዎች ሁለት ቁጥር ላይቭ እንዲይዝላችሁ ማለት ነው። እንዲያዝላችሁ የምትፈልጉ ሰዎች፣ የምትመጡ ሰዎች ደግሞ አንዳንድ ቁጥር ጻፉ። እንደንዳንድ መቼ ነው ግን ቦታውና እንትኑ አሁን ከዚህ በኋላ ልነግራችሁ ነው። አንዳንድ ቁጥር የምጽፉ ሰዎች ነግራችኋለው የት አካባቢ እንደሆነ እና ምን ይዛችሁ እንደምትመጡ ምን ይዛችሁ እንደምትመጡ ተሳስቼ ነው፣ እራሳችሁን ይዛችሁ እራሳችሁን ይዛችሁ ነው። ባይዞ በቁንጣ በስሊፐር አይቻልም፣ በቦዲ መግባት አይቻልም። ዘንጣችሁ ፋብላችሁ ነው የምትመጡት። ባይና ዘጋና በዚህ በሻርጃ በኩል የምትመጡ ሰዎች እንከፍትላቸዋለን በዚህኛው ሳይድ ኢንተሚንዌ ኢንተሚንዌ ባይዘቤ ማለት ነው። ፋሚሊዎች ሳልነግራቸው ሁሉንም ቋንቋ ይችላል። እሺ፣ ማርክ ምናልባት የምታገኙ ሰዎች እንደተፎገሩ አረብኛም ይችላል። አይደለም፣ የምቀየርባቸው የሆነ ሰዓት በቃ፣ ቱርክኛ ሚያናግረኛ በቃ አይ ግን ኤቨር ማርክ ጎበዝ ነው። እግዚአብሔርን ህንድኛ ይችላል ከሁሉም በላይ ከአረብኛም ከእንግሊዘኛም ከምንም በላይ ህንድኛ አውራኝ። እሺ አውራኝ አውራኝ ከርተ ፓይሶም እኔ ግራ ምን እያደረግከው ነው? እኮ አረብኛ አረብኛ

አማርኛና ትንሽ ትንሽ እንግሊዝኛ ይችላለሁ። ስሙ አንተ ምን ከቆየው አረብኛውም ለምዳለው። አይ ግን አንተ ጎበዝ ነህ። አይ መጀመሪያም ያ አረብ ፊልሞችን ታያለ የህንድ በህንድ ፊልም ነው ባይዘው ያደገው ማርክ ማለት ነው። እቺ ማርከ ትንሽ ቆይታ በኋላ ህንዳዊ ነኝ ነው ምትለው። እሺ ለማንኛውም ጋይስ አንድ ነገር ልንገራችሁ። በስነ ስርዓት አረብኛ እስከ መጨረሻው ሰላምታ ካወራት ማለት ነው። አሁን ራስን በላ ማለት ነው እንወጣው

ይደረው ማለት ነው። ወደዚህ ማለት ነው አንተም

ይሄ ልጅ ፈገግ እያለላት አሁን ማለት ነው። ማርክ በስነ ስርዓት ፈረንጅ ላስገባልና ማለት ነው። ስምኝማ ወይዬ፣ ለምን እንደገባሁ ታውቂያለሽ? እዚህ ያሉ ሰዎች ያሉ ሰዎችን ስም ንገሪኝና አንድ ሶስት አስገብቼ ተቀዳሜና ከእሁድ ከሁለት አንዱ ቀን እንድንወስን ማለት ነው አብዛኛው ሰው የሚመቸውን እሑድ ይሻላል። ስለዚህ ያው ዱባይ ላለሰው ኢትዮጵያ ዘመን እሑድ ነው። እዚህ ደግሞ ሁሉም ቢመጣ ደስ ስለሚለን ማለት ነው። ፕሮግራሙ ላይ ሁሉም ስለተጋበዘ ማንም ሰው ባይቀር ይለናል። ስለዚህ አንድ አራት ሰው አንድ አምስት ሰው ዘመዴ ብዬ ላስገባና የሚመቸውን ቀን ይነግሩናል ማለት ማለት ነው። ቶሎ ቶሎ ነው አሁን። እሺ አዎ ኖ ያ እሑድ ነው። ሁሉም የሚመቸው እሑድ ነው እ እሑድ ነው። ሁሉም ሰው የሚመቸው ሁሉም ሰው የሚመቸው እሑድ ነው። አዎ እሺ። ሌላ ሰው እስኪ አውራ እስኪ ሌላ ሰው እንዲያውራ። እሺ አንድ ጊዜ ወሰኑልን እና እንውጣ። ደክሞናል፣ እርቦናል። ቀን ሙሉ ስንዘዋወር በሙቀት ነው ያለው አሁን ሁላችንም አብሬሽ ሁላችሁም ሰላም ብያለሁ። መጀመሪያ ማርክ እንዴት ነህ? መጀመሪያ ያው ሳምንት ሙሉ እኛ የምናውቀው እሁድ እንደሆነ ነው ለመዳን ቀሞች ግን ቅዳሜ ቢሆን ደግሞ በጣም ምርጥ ነበረ። ነገር ግን አሁን ሁሉም ሰው የሚያቀው የሚያውቀው እሁድ ነው፣ ግን እኛ ደግሞ ሁሉም ያስፈቀደው ቅዳሜ መተን ማለት ነው። አዎ ለእሁድ ነው ያስፈቀደው። ነገር ግን ቅዳሜ መተን ደግሞ ቅዳሜ ብናመሽ ራሱ እሁድ ትምህርትም ስለሌለ እረፍት ነበረ። ነገር ግን አሁን እሁድ ደግሞ ማምሸት ራሱ አንችልም፣ ምክንያቱም ሰኞ ትምህርት ስላለ ላይ በማታ በጊዜ መምጣት አለብን ማለት ነው። ግን እናንተ ደግሞ እሁድ ብላችኋል። እንግዲህ አሁን እንዴት ነው? ሰው ሁሉ ደግሞ ያወቀው ፕሮግራሙ ስንት ሰዓት ነው የሚጀምረው? አሁን እንዳጠቃላይ ሰው ያወቀው ሰንት ነው? እሁድ ነው ወይስ ቅዳሜ ነው? እሁድ ነው። ሁሉም ሰው እሁድ ነው ያወቀው። አይ ፕሮግራሙ ስንት ሰዓት ነው አይደለም? ከዛም ባለፈ ደግሞ ማለት ነው ሰዓቱን ያው ጠዋት ትንሽ ስለሚከብድ ሻርፕ ስምንት ሰዓት ወይ ዘጠኝ ሰዓት ስምንት ሰዓት አካባቢ ነው የሚሆነው። በዱባይ ሶስት ሰዓት ማለት ነው። ቦታ ምናምን ደግሞ አንዳንድ ቦታዎችን እየመረጥን ስለሆነ ዘጠኝ ሰዓት ከሆነ ሁለት ሰዓት በዚህ ሀገር፣ በኢትዮጵያ በዚህ ሀገር ሁለት ሰዓት ነው። እኛም እኮ ከእናንተ ጋር ነው ያለ ነው። አሁን የምናስበው ሶስት ሰዓት በል ወይ ሁለት ሰዓት በል ሶስት ሰዓት ማለት በኢትዮጵያ ስንት ሰዓት ነው? በኢትዮጵያ አንድ ሰዓት ማለት ጠዋትማ አይሆንም። በጠዋት ነው። ኖ ኖ ከሰዓት እ ኖ ከሰዓት ኦኬ፣ ከሰዓት ሶስት ሰዓት ማለት ስንት ሰዓት ማለት ነው? ስምንት ሰዓት፣ ስምንት ሰዓት በኢትዮጵያ ስምንት ሰዓት በኢትዮጵያ ስምንት ሰዓት ማለት ነው። በዱባይ ደግሞ ዘጠኝ ሰዓት ልዩነት፣ ያንድ ሰዓት ልዩነት እኮ ያለን እንደዛ ከሆነ እንደዛ ከሆነ የምናደርጋለን ሻርፕ ስምንት ሰዓት በዱባይ እንገናኛለን ማለት ነው ፕሮግራሞችን እሁድ ይሆናል። እሺ፣ እራት ግብዣስ እንዴት ነው? እራት ሰዓትስ እንዴት ነው? ስንት ሰዓት ነው ቀለበቱ ምናምን ፕሮግራሙ የሚያልቀው? እሱም ራሱ ብናቅ አሪፍ ነው። እሱ እሱን እንግዲህ ገና ስላልጨረስን ወስነን በውስጥ ለማውራት እንሞክርና ሌሎቻችሁ እንነግራችኋለን። ግን ደግሞ የምናደርጋለን እሁድ በኢትዮጵያ ስምንት ሰዓት በዱባይ ዘጠኝ ሰዓት እንደሆነ ብቻ። ዋናው እርግጠኛ እንሆን ቦታ ምናምን ምናምን ያሉትን ነገሮች በኋላ ወይም በኋላ ልኩኝ፣ ተነጋግረን ያለውን ነገር እንወስናለን ማለት ነው። ፋሚሌቼ ያው በነጋታው መግባታችን ስለማይቀር ቅዳሜው ቅዳሜ ማታ ግዴታ መግባት፣ የሰርጉ ማግስት ማለት ነው። ስለዚህ ያኔ በደንብ አድርገን የምናወራ ይሆናል ማለት ነው። ስለዚህ ቅዳሜ ልክ በዚህ ሰዓት ላይብ እንገባለን። ጠብቁን። ከዛ አሁን ደግሞ ፕሮግራማችንን እናካሄዳለን። ከዛ በፊት ደግሞ ሰርፕራይዝ አላችሁ። እሱንም ደግሞ ቪዲዮ ላይ እናሳያቸዋለን ማለት ነው። ከሰርጉ በፊት ትልቅ ሰርፕራይዝ አላችሁ። እሱንም በጉጉት ጠብቁን። እንግዲህ እስከዛ ድረስ ይደርሳል ብዬ አስባለሁ። ሰርፕራይዝ እናደርጋችኋለን። ግን ደግሞ ቅዳሜ ስለማይቀር፣ ቅዳሜ ደግሞ ሞር እናወራለን ማለት ነው። ስለዚህ ጨረሰን ደግሞ አቅል እያነሳኝ ነው። ትወጣላችሁ እንውጣ እንብላ እንብላ እዛ ጋር በላ የሰፈና ያለ ነው መብላ የሚፈልግ ስራት ሁዳችን የምናቆኛ ኧረ እግዚአብሔርን በጣም ከባድ ነው፣ ላይፍ እዚህ በቀን አንድ ሰዓት ራሱ ሰዓት ራሱ አላገኘንም የምንበላበት ተንቀልፋችን። ምን አሁን ለምሳሌ ማለት ነው ወጣን አደለ፣ አሁን እስከ ሌሊቱ ስንት ሰዓት ነው? ዘጠኝ ሰዓት አስር ሰዓት ውጭ ነን። ከዛ ሰዓት ገብቷል ማለት ነው ናትንሽእስመላመእስከምን ለምዱት እኮ ነው አሁን ቪዲዮ አሁን ስምንት ሰዓት በዚህ ሀገር አሁን ሰዓቱ ስልካችሁ ላይ ይኖራል። ስለዚህ ስምንት ሰዓት ሰባት ሰዓት አሁን ረመዳን ጾም የለም አሁን ትናንትና ሜሮን ላይ በጣም መሽቶ ነው የተለቀቀው በኢትዮጵያ ነው። ስየኔ ስልክ ይኸውላችሁ የእኔ ስልክ አምስት ሰዓት ይላል። የአብርሃም ስልክ ስናየው ደግሞ አራት ሰዓት ይላል ተጋብተን እናንተንም ግራ አናጋባችሁ እስኪገባን ድረስ እኛው በራሳችን እራስ በራሳችን ግራ እንደተጋባንን ንቅርሽ ለማንኛውም ግን ከዚህ በኋላ ቢያንስ በኢትዮጵያ አቆጣጠር በፊት በምንለቅላችሁ ሰዓት ሚዲዮ ለመልቀቅ እንሞክራለን እንጂ አለም በቃ እንደዛ ኮ ከሆነ ኮ በዚህ ሰባት ሰዓት ማለት ነው። ማካልሽ ዘናጋለሁ። ቆይ እንደዛ አይደለ? አርፍ ላይ ገባን እና ማሳለሊ አስራ አንድ ሰዓት ነው ምናምን፣ ወደ ቤት የገባነው በቃ ውጭ ነበር፣ ዕቃ ምናምን እየገዛ ማለት ነው። ከዛ እንተኛ እና እንተኛ እና ልክ አስር ሰዓት ለምን አራት ሰዓት ሲል እንነሳለን ተባባልን ማለት ነው።

ነው እንትና፣ እናንተ አምሽታችሁ ስለምትገቡ ነው፣ ወደ ቤት ከዛን፣ ቀኑ ሙሉ ትተኛላችሁ ማለት ነው። በቃ ቀኑን ሙሉ እንተኛለን። ቀ ከሰው ቀኝ ሆኖብናል። ሶስተኛ ቀናችን ሁለተኛ ሶስተኛ ቀናችን ነው። ብቻ እኔ እዚህ ዓመት ነው የሆነብኝ። እንዴት ነው የሚዘለቀው ከዚህ በኋላ አስር ቀን በሙሉ ማለት ነው። ግራ ነው የሚያጋባው። አይ ስለምድታላችሁ አላችሁ አንዴ ከለመዳችሁ። እውነት ነገ አሁን ለማስተካከል እንሞክራለን። አሁን እራት በላን አይደል ውጭ። ልክ እንደ ገባ እንተኛለን፣ እንተኛለን ከዛ ጠዋት ለመነሳት ነው። ጠዋት ደግሞ ፀሐዩ ያቃጥላል ምናምን የሆነ ቀን ጠዋት ወተን ማለት ነው። ፋሚሊዎች በጣም ነው። በቃ አሁን እኮ ገና እኮ ነው ሙቀቱ እኮ አልጀመረም። አርባ እኮ ነው፣ ግን ገና ነው ነው ከሙቀቱ የተነሳ ይሁን እንዲህ ታክሲውን ራቆቱ ማርቆት እያያችሁ ነው። ራቆቱ ነበር እየሄደ የነበረው እና በጣም ከባድ ነውልክ ብዙም አይደለም ከሆነ ብ አሁን እየጨመረብዙም አይደለምይሻላል ከሌላ ጊዜ ይሻላል፣ ግን ደግሞ ሀርድ ነው። እወጣለሁ እና ዱባይ ቀንሶ ነው፣ አላውቅም አቡዳቢ፣ ግን በጣም እሳት ነው። አረ እኛ ጋ አይሻልም። እንግዲህ እንዴ እንግዲህ ያን ያኛውን ስላየችው ያኛውን ሙቀት እኛ ላየነውም ይሄ ግን በጣም ያን በታይማ እናቴ አገሬ ትላለች ኢትዮጵያ አገሬ፣ ኢትዮጵያ አገሬ። አዎ የዚህም ነኝ ነው በቃ፣ ኢትዮጵያ አገሬ እያሉ ወደ ሀገር መግባት ማለት ነው። በዚህ አይነት እኔ እንጃ አስራ አምስት ቀን ለመቆየት ነው የሚሆንብህ እና እግዚአብሔር ካለ እንግዲህ መቆየታችን የግድ ነው። እንግዲህ እኔ አቅም እያጣሁ ነው ፋሚሊዎች እግዚአብሔር ነው ብላችሁ በቀን ውስጥ አንዴን የበላሁት ያው ስንት ሰዓት መሽ መሻ አለምየምር ትንሽ ግራ እንደዚህ ነው። ላይፋችን የሚቀጥለው ግን ቪዲዮ ለማስተካከል እንሞክራለን። የምንለቅበትን ሰዓት አረ ቪዲዮ ልቀቁ አሁን ማሪያም አንተ ቤት ነገ ሆነ የምንልክላችሁ እና ብድ ያለ ቪዲዮ። ከዛ ነገ እስኪ ለማስተካከል ነገ ካስተካከሉን ማለት ነው። ከዛ ጊዜ በኋላ ያለው አይቸግረንም። ወይ ወይ ደረሰ እየመጣች አንገባ እያሽ አንገባ